እን እንደ ደግሞ እዛ ቴሌቪዥን ነገር ገጥሞሻል። እሷ ቴሌቪዥን ገጥም ያለው እኛ እንደው ያቺ ማና በይ ልጄ ናት።

አረግ፣ አረግ፣ አረግ ኑ፣ አረፍ በሉ። አረ ችግር የለም። አረ እንደው የዱንያ እንደው እስኪ ሆዴ ሆዴያችንን እናውራ። ታዲያ ቡና ሳያፈሉ እዚህ እዚህ ልቀመጥ? አረ ማና እንደው ምን ታረጊያለሽ? ዘመኑ ዘመኑ በርቀቱ ነው። ሰላም እያሉ እሚበለው ኧረ ተዋችሁ። ዘመኑ ኧረ ኧረ እንደ ደግሞ እዛ ቴሌቪዥን ነገር ገጥሞሻል። እሷ ቴሌቪዥን ገጥም ያለው እኛ እንደው ወንደን ቴሌቪዥን እንትን ልበል ብዬ ያቺ ማን አበይ ልጄ ናት ልጄ ኧረ

እንዲህ ነው የሚደረገው። ልጆቹ ያደርጉና ይሰጡኛል። እኔ የለም ምሳ የለም። ጥቁር ነው እኮ ጥቁር ብቻ ነው። አረን አንቺ አታቂበትም። ልጆቹ ናቸው የሚያውቁበት። ታይ ይሄ በኛ ጊዜ አይደለም። ይሄ ዘመኑ ነው ዘመኑ ነው ይሄ እና እንዲያው ደግነሽ ልጆችሽ፣ እንዲያው ሁሉም ደህና ናቸው ደህና ናቸው። እንዲያው ይደውላሉ ይደውላሉ። የሜዲያ መቀመጫ ኮ ለወገቡ

አዛኛ ማወጋ የለንም። አልሐምዱልላ ረብል አለሚን ደግነቱ ደህና በደህና ጊዜ ወልዴናል። በደህና ጊዜ ወልዴናል። ልጆቻችን እንደው ወልደው እንዴት እንደሚያሳድግ ውሳኔ ጃጅ። አልሐምዱልላ እኛስ ወለድን እንዲያው በደህና ጊዜ በጣም አልሐምዱልላ። እኛ ልጆቻችንም ሂደው ጠቅመውናል። በነሱ ቢያምርብን ምን ብንል አሁን ሁሉም ነገር ፋሽን የሆነው በነሱ ነው። አላህ ርሚያቸውን ረጅም ያርግልን። እያንቱ እያደረግን አላህ በግንዶ ስራውን ይክፈትላቸው። አሁን ይሄ ስራ የሚባል ነገር ጠፍቷል። እያሉ እየተጨነቁ ነው። እንደው አላህ ከጭንቀት ያውጣቸው፣ ስራ ይስጣቸው። ስራ ልጆች አጡ ስራ አጡ እያሉ አሁን ብዙዎች እንደው ስራ አጣን እያሉ፣ እንደው ቤት ኪራይ ነው አሉ የሚኖሩት። እንደው እንግዲህ የእኔም እኮ ተከራይተው ነው ተከራይተው ነው። ያው በሶስት ወር በአራት ወር ነው ቤቱን የሚመጡበት። አሁን ግን አንድ ወርም ይቀመጣሉ ሳይሰሩ ዛራ ከዛ በላይ የሚቀመጣሉ እኔ እራሱ አሁን ልጅ ከዚህ አስላከችኝ። ዘም በለ ወጣሁኝ ስትለኝ ልጅ አስላከችኝ። ምን ምን ላርግ ታዲያ ምን ላርግ? ከዚህ ያለትን ላከች ለኩኝ ልጅ ዘመን ታርቅ ተጠፈ ነው። አዎ የለም ስራ የለም አሉ። ብዙ አሁን በዚህ ባየር እየሄዱ ነው አሉ። ባየር እየሄዱ እዛም ሰዎቹ አልፈለጉም። በትንሽ ብር ነው አሉ በዚህ ባየር ምሄዱት ነው የሚያስገቡት። አዎ ዋጋ ዋጋ ጎረዱት ጎረዱት ጎረዱባቸው። ስራ የለም። እነዚህም እነዚህ ፖሊሶቹም ያሯሯጧቸዋል። ከፖሊስ ተደብቀው የሚሰሩት ያቱም ልጅ ከፖሊስ ተደብቀው አይደለም አረ፣ እንደው ፖሊስ የመጣ ጊዜ አሉ። በፊት ደህና ነበር እንደው አንጀታቸው እንዳለ የለም። እንደው ብጥብጥ ነው የሚለው ፖሊስ አዩ ጊዜ። በፊት ፖሊሶቹ ደህና ነበር አሉ። አሁን ፖሊሶቹ እያሯሯጧቸው ነው አሉ። እንዴው አለ ሆናቸው። ለልጆቻችን ዱአ ያስፈልጋል። ዱአ እናርግላቸው። አላህ ስራቸው እንዲከፍትላቸው እና እንዲሰሩ እንደዛ ነው ብለው ምን አደርጋለሁ ብለህ ነው ወንዶ። አላህ ይሆናል፣ አላህ ይሆናል፣ አላህ ይሆናል፣ አላህ ይሆናል። እንግዲህ አላህ የሆነው ሰው ወርቁ አይወርቅም። አላህ የሆነው ሰው አላህ የሆነው ሰው አላህ የገደፈው ሰው ምንም አይሆንም። አላህ የገደፈው ሰው አላህ የገድፋቸው ነው። አላህ የገድፋቸው አላህ የሆናችሁ አይ አይ አይ አይ እንደው ለማምጣት አስቡ። ምን ተይዞ እዚህም ያው የጀመሩት ቤት አላለቀም። ተወደደ በፊትም ያው ለወንድሞቻቸው ቤት ሲሰሩ ወንድሞቻቸው ሲገሩ ሲያደራጁ ቆይተው ተረፈዴ ለእኛ ለእኔ እስኪ ቤቱ አላለቀላቸውም። ወንድሞቻቸው ቤት ሰርተው

አይዟችሁ ጨክሉ፣ ቤታችሁን ጨርሳችሁ ማረፊያችሁን አስተካክሉ፣ ማረፊያችሁን አስተካክሉ እያልኩኝ ነው። እዚህም ያለው እንትን አለ፣ እንደው ከባድ ነው ብቻ፣ እንደው ከባድ ነው አለ አለ። አሁን እንደው አላህ ያለለት ብቻ ነው እንጂ እኮ። አዎ አዎ፣ እንደ ያለኮ ገንዘባቸው ጠፋባቸው እኮ ብዙ ሰው አበዱ፣ አልወል አበዱ። እንዴት ያብዱ ወንድሞቻቸው ጫጣሙበት

ስም ተናገር ማን ነው እዛ ሀገር እሱ አወቀዋል አወቀዋል አሁን ብሯን የሰው ብር ይሄ ብር ያንቺ ነው እያሉ